በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድነቱ ሶስትነቱን ሳይጠቀለለው፣ ሶስትነቱ አንድነቱን ሳይከፍለው በአንድነቱ በሶስትነቱ ጸንቶ የሚኖር በሕያው እግዚአብሔር መንፈስ የተጻፈ መጽሐፍ ሁሉ ፍጹም ትምህርትና ምክር በመሆን ልቦናን በማንቃት መንፈስን በማበረታታት ጽድቅንም በማሰራት ይጠቅማል። ይህ የአቡነ ሐብተ ማርያም ገደል የተጻፈው በጻድቁ በአባያሱ አማካይነት አማካኝነት በአጼ ናአውድ ዘመነ መንግስት ሲሆን ጎባጣን በማቅናት የዕውራንን አይን በማብራት አንካሶችን በማርታት ደንቆሮችን በማሰማት ሌሎች ለሐኪም ያልተቻሉ ልዩ ልዩ ደዌዎችን በመፈወስ እንስሳትን በማዳን ታምራት ሲያደርግ እዚህ ዘመን ደርሷል። ይኸውም ፈውስ የሚሆነው ለሰውም ሆነ ለእንስሳት በጸበላቸው በማጥንታቸው እምነት ከመቅደሳቸው አፈር በመቀባትና ወይም በኪስ በመያዝ ነው። የቅዱስ ወንጌል ወገኖች ሆይ እግዚአብሔር ለወዳጁ ለአቡነ ሐብተ ማርያም የሰጣቸው ቃል ኪዳን ጠቃሚያችን ለመሆኑም አስረጂ ይሆነን ዘንድ አዲስ ሐዋርያ ታላቁ የኢትዮጵያ ፀሐይ፣ አቡነ ተክለ ሃይማኖት ይህ ተወዳጅ ጻድቁ አቡነ ሐብተ ማርያምን ልጄ ወዳጄ ሆይ በመካና ጽሜ እንድትቀበርልኝ እለምንሃለሁና ቃል ግባልኝ፣ በውስጧ የሚኖሩ ልጆች ሁሉ ከአምስቱ መቅሰፍት ለሁል ጊዜ እንዲድኑልኝ ብለው የለመኑት መሆኑን በዚሁ በገድል ውስጥ ባለው ቃል መረዳት ይቻላል። ከዚህ ቀጥለው በፈጣሪያቸው ፊት እየሰገዱ ሐብተ ማርያም ስለ ብርቱ ቃል ኪዳኑ በቦታዬ ይቀበርልኝ ብለው እንደለመኑና ከፈጣሪያችን መልካም ፍቃድ እንዳገኙልን ይኸው የአቡነ ሐብተ ማርያም ገድል ያስረዳናል። የገድል ተከታይ የሆኑ የአቡነ ተክለ ሃይማኖት ልጆች አባ መርሃ ክርስቶስ፣ አባ ሳሙኤል፣ አባ ኢያሱ ቀጥለውም ስማቸውን በዚህ መጽሐፍ ወይም ገድል ያልጠራናቸው ቅዱሳን በየገደላቸው ለዚህ እግዚአብሔር ለመረጣቸው ለአቡነ ሐብተ ማርያም እየመሰከሩላቸው ነው። ይሁንና ክርስቶሳውያን ሆይ ይህ ለአቡነ ሐብተ ማርያም የተሰጠው ቃል ኪዳን ለደብረ ሊባኖስ ገዳም ብቻ ሳይሆን ለመላው ዓለም ነው እንጂ። ስለዚህ በቃል ኪዳናቸው ጸንተን እንድንገኝ የልዑል እግዚአብሔር ፈቃዱ ይሁንልን። አሜን። በእውነት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የአባታችን የአቡነ ሐብተ ማርያም ገድል በዕለተ አርብ የሚነበብ የሚጸለይ ምዕራፍ 11 አብን በልብ ወልድን በቃል መንፈስ ቅዱስን በስተንፋስ መስለን ሶስትነትን ስለተናገረን በባህሪ በህልውና አንድነታቸውን አምነን በዕለት ዓርብ የሚነበበውን የአቡነ ሐብተ ማርያም ገድልን እንጽፋለን። ከዚህ በኋላ ወደ ምዕራብ በመለሰኝ ጊዜ ብዙ ቅዱሳን ሲመጡ አየሁና ከእነርሱ ጋር በአንድነት መሄድ ጀመርን። ስንሄድም ብዙዎች አጋንንት እየተደነባበሩ ወደ ታች ሲወርዱ አየን። የእሊህ አጋንንት ስራቸው ምንድን ነው ብለን እርስ በእርሳችን ስንጠያየቅ ከእኛ አንዱ ስራቸውን ማን በነገረን ብሎ ተመኘ። ይህንንም ስንነጋገር መንፈስ ቅዱስ ከቅዱሳኑ መካከል ለይቶ ወሰደኝ። እሊህም አጋንንት ወዳሉበት አደረሰኝ። ነፍሱን ከሥጋው ሊለዩ ወደው አንዱን ሰው ሲይዙ ታየው። ያን ጊዜ ያችን ነፍስ አምጧት የሚል ቃል በእነሱ ላይ ስለተነገረ፣ ከዚህም ቃል ጋር አምጧት የሚል ቃል ስለተጨመረ ያች ጎስቋላ ነፍስ ከሥጋዋ ተለይታ ፈጥና ወደ ሲኦል ወረደች። ይህን ሁሉ ካየሁ በኋላ ተመልሼ መጥቼ የተደረገውን ሁሉ ለቅዱሳኖቹ ነገርኳቸው። በዚያን ጊዜ ያችን ነፍስ ይቅር ይላት ዘንድ ስለ እሷ እንደሆነን ልውል እግዚአብሔርን ማለድ ነው። ለጣዖት ስትሰግድ ስለኖረች ይህችን ነፍስ አልምራትምና አትድከሙ የሚል ቃል ከልውል እግዚአብሔር መጣልን። ልመናችንን የማትቀበለን ከሆነ በከንቱ ሰብስበህናል ብለን አዘንን። ሕገ እግዚአብሔርን የዘነጉ ሰዎችን ቅጣት እንድታዩ ነው ቢለን፣ ሕገ እግዚአብሔርን የዘነጉ ሰዎች ሲቀጣቸው ለደጋጎች ሰዎች ደግሞ ዋጋቸውን ሲሰጣቸው አይተን አንድ ሆነን አመሰገን ነው። ከዚህ በኋላ መልሶ ወደ ሌላ ሀገር ወሰደኝና ከዚያም በመልአኩ በራጉኤል እጅ መብረቅ ወርዶ አንዱን ሰው ወደ ምድር ላይ ሲጥለው አየው። በዚያን ጊዜ የዚያ ሰው ነፍስ ከስጋ ከተለየች በኋላ አጋንንት እጅ ስላደረጓት ዘወትር ከኔ ጋር የሚኖር መልአክ ነፍሲቱን ለመራዳት ተለይቶኝ ሄደ። ያችም ነፍስ ካለችበት ደርሶ ወዳጁ ራጉኤልን ይህ ሰው የኔ አገልጋይ ነው ለምን ገደልከው አለው መልአኩ ራጉኤልም ሰንበት ሳይለይ ዝሙትን መስራት የለመደ ስራውም ዝሙት ስለሆነ ፈጣሪ ግደለው ብሎ ስላዘዘኝ ነው ብሎ መለሰለት ሀጣንን ሊያጠፋ እንጂ ጻድቀንን ሊያጠፋ መብረቅ እንዳይታዘዝ አንተስታውቅ የለምን አለው ይህንንም ሲባባሉ ሄደው ከስላሴ ፊት ደርሰው ሰገዱ ቅዱስ ሚካኤልም እግዚአብሔርን ስምህን የጠራ ዝክርህን ያዘከረ ሁሉ በአንተ ጸሎት ከፍዳ ይዳንልህ ብለኸኝ ነበር። ይህች ነፍስ የእኔ አገልጋይ ናትና ማርልኝ ብሎ እግዚአብሔርን ማለደ። አሁንም ይህች ነፍስ አንተ የሰጠህኝን ቃል ኪዳን አምና ስታገለግለኝ የኖረች ናትና ማርልኝ ብሎ ተማጸነ። እግዚአብሔርም በጎ ስራዋንና ክፉ ስራዋን ባስመዘነ ጊዜ በጎ ስራዋ ከክፉ ስራዋ በለጠ። ያን ጊዜም ቅዱስ ሚካኤል ይህችን ነፍስ በክንፉ ታቅፎ ወስዶ ለቅዱስ ገብርኤል ሰጠው። ቅዱስ ገብርኤልም ለቅዱስ ሩፋኤል አስረከበው። በኋላ ለሰባቱ ሊቃነ መላእክት አስረከባትና ሰባቱ ሊቃነ መላእክት አንዱ ወደ አንዱ እየተቀባበሉ ከመስቀል ዘንድ አደረሷት። ከመስቀሉ ዘንድ ካደረሷት በኋላ ለመስቀሉ አሰግደው መስቀልን ካሳለሟት በኋላ በቅዱስ ሚካኤል አማላጅነት ወደ ገነት አስገቧት። ያመላክ ወደ እኔ በተመለሰ ጊዜ መስቀል ታሳልሟት ዘንድ ያችን ነፍስ ወደ መስቀል ለምን ወሰዳችኋት አልኩት። በትልቅም በትንሽም ነገር ክርስቲያናዊ ነፍስ የሚቃወም ቢመጣባት ድል የምትነሳበት በመስቀል ፍርድ ይታይላታልና ስለዚህ ነው አለኝ። የሚከራከራት ቢኖር ግን እንዳይኸው ወደ መስቀል ባደረሷት ጊዜ የሚቃወማት ሰይጣን ይርቅላታልና ዳግመኛ አይከራከራትም። ዛሬም ይህችን ነፍስ የሚከራከራት አልነበረምና ስለዚህ ወደ መስቀል ለመውሰድ አፋጠንን ሰይጣን ሊነጋገራት ሊከራከራት እንዳይችላለኝ። ምዕራፍ 12 ከዚህም በኋላ ቅዱስ ሚካኤል ወደ ሰማያዊ ኢየሩሳሌም አውጥቶ በውስጡ ወዳለ ቦታ ወስዶ ከዚያ አቆመኝ። እንዲህም ባለ ስራ ሳለሁ የልዑል እግዚአብሔር የባህሪ ልጁ የሾማቸው አሥራ ሁለቱ ሐዋርያት ወደኔ መጥተው ሀብተ ማርያም ሆይ ከልጅነት እስካሁን የሰራኸውን ኃጢአት እኛ ከሰራ ነው ያጎደልከውን ቃል መንፈስ ቅዱስ ይቅር ብለኋል አሉኝ። ለእነርሱ ሰግጄ ቡራኬ ከተቀበልኩ በኋላ መልአኩ ልብሰ ተክህኖ ለብሶ በእርፈ መስቀል የእሳትን ፍህም አንስቶ ከንፈሬን አስነካኝ። በፍቅር አንድነት ተመልሰህ ቀድሞ ወደ ነበርክበት ግባና ቢሰሙ የዚህን ዓለም ህዝብ አስተምራቸዋለኝ። እንዲመለሱ በደላቸውን ሁሉ አስረዳቸውና ባይቀበሉ ግን እኔ ፈርድባቸዋለሁ ባለኝ ጊዜ ወደ ቦታ የመልሱኝ በእግሬ ካቆመኝ በኋላ ከእኔ ተሰወረ። እርሳቸውን አርቀው ይህ ራእይ የአቡነ ሐብተማርያም ነው ካሉ በኋላ እርሳቸውን አቅርበው ያን ጊዜ አለቀስኩኛሉ። ከዚያች ቀን ጀምሮ በመንፈስ ቅዱስ ተገልጦለት ያልተደረገውን እንደተደረገ ያመጣውን እንዳለፈ ከሰማይ በታች ከምድር በላይ ያለውን የተሰወረውን ሁሉ አወቀ። ሁሉን ከተናገረው ጭምር እንደ ጎርጎሪዮስ እና እንደ ዮሐንስ አንድነቱን ሶስትነቱን ሲናገር በመዓልትም በሌሊትም ከአፉ ሳያቋርጥ አምስት ቀን ኖረ። አምስቱም መነኮሳት ካነጋገሩ ድምፅ የተነሳ እያደነቁ ድርሰቱን ሲሰሙ ሰነበቱ። ወዳጄ ሐብተ ማርያም በአምስቱ ቀን የተናገረውን ምስጢር እስኪሞት ድረስ ለማንም እንዳትናገሩ የሚል ፍጹም ኃይለ ቃል ከሰማይ ወደ እነርሱ መጥቶ ተናገረ። ከሞተ በኋላ ግን ያስተማረውንና የተናገረውን ምስጢር ለሚያስተውል ሰው ንገሩ የሚል ነው። እሊህም ቅዱሳን ሰዎች ይህን ከሰሙ በኋላ ስላዩት ስለሰሙት ነገር ሐብተ ማርያምን እጅግ አደነቁ። የተገለጠለትን ምስጢር የተናገረባቸው መዓልታት የታወቁ ናቸው። እንዲሁም ዘጠኙ የጌታችን የኢየሱስ ክርስቶስ በዓላት ሠላሳ ሦስቱ አምላክን የወለደች የቅድስት ድንግል ማርያም በዓላት ናቸው። ከንዑሳኑም የመስቀል በዓላት፣ የአስራ ሁለቱ ሐዋርያት በዓላትና የዮሐንስ መጥምቅ በዓል ናቸው። ትንቢትን የሚያናግር ክብርን የሚያሰጥ መንፈስ ቅዱስ በመጣለት ጊዜ አንድነቱን ሦስትነቱን ለማራቀቅ አባታችን አቡነ ሐብተ ማርያም ፈጥኖ ከተነሳ በኋላ ወገቡን ታጥቆ ፊቱን አንድ ጊዜ ሁለት ጊዜ እያማተበ አራቱን ማዕዘን ሰማዩንም ምድሩንም በትምህርተ መስቀል ከባረከ በኋላ አንድ አምላክ በሚሆኑ በሶስቱ ስም እያመንኩና እየተማጸንኩ ጠላቴ ሰይጣንን በእናቴ በቅድስት ቤተ ክርስቲያን ፊት ቆሜ እክድሃለሁ። ለዚህም ምስክሬ ቅድስ ድንግል ማርያም ናት። ጽዮን ደገፋ የምትሆነኝ በዚህ ዓለም በወዲያኛውም ዓለም ለዘለ ዓለሙ አሚን። ይህን 23 ጊዜ ከደገመ በኋላ መንፈስ ቅዱስ እንደተገለጠለት ትንቢቱን መናገር ይጀምራል። የተናገረውን ትንቢት በሌላ መጽሐፍ ተጽፎ አለ። ቅዱሳንም ሁሉ አቡነ ሐብተ ማርያም የሚናገረውን ምስጢር ለመስማት ቦታ እስኪጠባቸው ድረስ ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ አቡነ ሐብተ ማርያም ካሉበት ይሰበሰቡ ነበር። በሰሙም ጊዜ ሥራው ከሰው ተፈጥሮ ልዩ ነውና ይህን ሰው በምን እንመስለዋለን? አምላክ ነውን? ወይስ ሌላ መላክ ነው? ወይንስ ሰው ነው? እያሉ ያደንቁ ነበር። አባታችን አቡነ ሐብተ ማርያም ግን ያን ጊዜ በልቦናቸው ያሰቡትን አውቆ፣ እናንተ የዚች ሀገር ሰዎች እኔ እናንተ በልቦናችሁ እንደምታስቡት አይደለሁም። እኔ የአምላክ ተገዥ ነኝ እንጂ አምላክ አይደለሁምና እንዲህ እንዳትሉ አላቸው። እኔ ፈጣሪ እንዳዘዘኝ እናገራለሁና፣ እነሱም ይህን ሰምተው የእግዚአብሔርን ሥራ እያደነቁ ወደ የቤታቸው ሄዱ። አባታችን አቡነ ሐብተ ማርያምም ከሀገር ወደ ሀገር እስኪያባረሯቸው ድረስ አጋንንትን እንደ ባሪያ እየገዛ ብዙ ዘመን ኖረ። አቤቱ የእግዚአብሔር ተገዥ ሐብተ ማርያም ሆይ ከአንተ ጋር ምንጸባለንና ጸባለንና እንዲያደረግከን እያሉ ይጮሁ ነበር። መላእክት ግን በተንኮል የመጡትን ሴቶችና ወንዶችን እያጠፉ በቦታው ተከታትመው አቡነ ሐብተ ማርያምን በየዘመኑ የሚያደርገውን ስርዓት ያስተምሩት ነበር። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል አቡነ ሐብተ ማርያምን በትምህርት የሚድኑ ብዙ ሰዎች አሉና ማዕረገ ቅስና እንድትቀበል ና ወደ ጳጳሱ እንሂድ አለው። እርሱም በመታዘዙ ደስ ብሎት እሺ ብሎ መልአኩን ተከተለው። እርሱም ሄዶ ከጳጳሱ ማዕረገ ቁምስና ከተቀበለ በኋላ በላዩ ላይ መንፈስ ቅዱስ ስላደረበት በጸጋ ላይ ጸጋ፣ በክብር ላይ ክብር ተጨመረለት። ቅዱስ ሚካኤልም እንደ ሚዜና እንደ ባልንጀራ ከእርሱ ጋር በየጊዜው ሁሉ የእግዚአብሔርን ምስጋና ሲጫወት ኖረ። ቀድሞ ወደነበረበት ሀገርም በደረሰ ጊዜ በቃሉ መናፍስተ ርኩሳንን ድል እየነሳ አጋንንትንም ከሰው ላይ እያወጣ ታምራትንና ድንቅ ስራን በዚያች አገር ውስጥ አደረገ። ከዚህ አስቀድሞ ጓና በምትባል አገር ይኖር ነበር። በዚህም አገር ሳለ መንፈስ ቅዱስ ባደረበት ጊዜ እንደ ኤርምያስና እንደ ኢሳያስ የአንድነትንና የሶስትነትን ምስጢረ መለኮት ተናገረ። በሀገሩም ያሉ ሰዎች ሁሉ ትምህርቱን ለመስማት ይፋጠኑ ነበር። እርሱም የእያንዳንዱን ክፉውንም በጎውንም ቢሆን ስራቸውን እየገለጠ ያስተምራቸው ነበር። ያን ጊዜም መንግሥተ ሰማያት ቀርባለችና ንስሐ ግቡ እያላስተማራቸው ሰምተውም በመደንገጣቸው ኃጢአታቸውን አብሯቸው ለነበረ ቄስ እየነገሩ ንስሐ ገቡ። ቄሱም እንደ ኃጢአታቸው መጠን እንደሚገባ ንስሐውን ይሰጣቸው ነበር። አባ ሐብተ ማርያምም በመንፈስ ቅዱስ ኃጢአታችሁን ሁሉ አስተሰርዩላችኋልና፣ ነገር ግን እንደቀድሞ ኃጢአት እንዳትሰሩ አላቸው። ከእንግዲህ ወዲህ ግን በዘላለም ድህነት ጸንታችሁ ትኖሩ ዘንድ በጎ ሥራ ሥሩ። ይኸውም እርስ በርስ መፋቀር ነውና ክፉ ሥራ አትስሩ። አባታችን አቡነ ሐብተማርያምም የሚመጣውን ትንቢት ያለፈውን ምስጢር በማወቅ አብዝቶ ባስተማረ ጊዜ የሀገሩ ሰዎች እርስ በርሳቸው የዚህ ሰው ሥራው ምንድን ነው ተባባሉ። እንዲህ የሚናገር የሚመጣውንም ምስጢር የሚተረጉም አይሁድ ጌታ ሰይጣን አድሮበታልና ለምን ትምህርቱን ትሰሙታላችሁ እንዳሉ በዚህም ሰው ጋኔን አድሮበት እንደሆነ እንጃ አሉ። ነቢያትም ስለ ክርስቶስ የተናገሩት ትንቢት አልፎ ተፈጽሟል። እኩሌቶቹም ሰይጣን ምጽዋት መጽውቱ መስዋዕት ሰው ሰንበት አክብሩ ይላልን አሉ። ጌታ በወንጌል ሰይጣን ሰይጣንን ማስወጣት ይችላልን እንዳለ ወይስ ሰይጣን ሰይጣንን ማስወጣት ይችላልን አሉ። ሰይጣንም ሰይጣንን የሚያስወጣው ከሆነ እርስ በእርሱ ተለያየ መንግስቱስ እንደምን ትጸናለች? ወይስ ሰይጣን ጾምን ጸሎትን ይወዳልን? ይህንን ስራ ተውና ለአንድ ጊዜ ሰንኳን በጎ ስራ ለስራ ባለ ጊዜ ስመስላሴን ጠርቶ በማማተብ አይጀምርም። ንዑድ ክቡር የሚሆን አባ ሐብተ ማርያም ግን ስራውን ፊቱን በማማተብ ይጀምራል። ከሚመጣ መቅሰፍት የተነሳ ለምድሪቱ ወዮላት፣ ይልቁንም በዚች አገር ላሉ ሰዎች ወዮላቸው ሲል መንፈስ ቅዱስ በላያቸው ላይ ቃልን አሰማ። የመረጥኩትን ወዳጄን ንቀውታል አቃለውታልና እርሱን ብቻ ይናቁ ያቃለሉ አይደለም እኔንም ናቁኝ አቃለሉኝ እንጂ ወዳጄ ሀብተ ማርያምን ግን እኔ እንደ ሙሴ መርጬ ከሁሉ ህዝብ በላይ እሾመዋለሁ ሌላም መልአክ አቤቱ ጌታ ሆይ በደምህ የዋጃቸው ህዝብ እንዳይጎዱ ተቆጥተ በህዝቡ ላይ ማተን አታውርዳለው ለምልክት ይህ የመቅሰፍት እድል በአጣን ላይ አድርግ እንጂ ጌታም መልአኩን እኔ ወደድሁትን አደርጋለሁ ላንተ ከዚህ ምናለህ ብሎ መለሰለት። እኔ ግን ወዳጄ ሐብተ ማርያምን ወዳጄን ከናቀች ቃሌን ካቃለለች ከዚች ሀገር አወጣዋለሁ። መልአኩም ይህን ቃል ሰምቶ ፈጥኖ የወጣ ዘንድ አባ ሐብተ ማርያምን አዘዘው። ከዚህ አገር ተነስቶ ወደ ሌላ ሀገር እንዲሄድ ስለታዘዘ ቅዱስ አቡነ ሐብተ ማርያምም የመልአኩን ቃል ሰምቶ ኋላ ጓት ወደምትባል ሀገር ሄዶ ኖረ። ከጓና ሰዎች አውራጃ በወጣ ጊዜ አንበጣ መጥቶ መሬቱን እስኪልስ ድረስ ሳሩንም ቅጠሉንም ሳያስቀር በሀገራቸው ያለውን እህል ሁሉ ጨርሶ በላባቸው። ሰዎችንም ለወሬ አንድ ሰው እንኳን ሳያስቀር ቸነፈር ፈጃቸው። አባታችን አቡነ ሐብተ ማርያም ግን ባለ ዘመኑ ሁሉ ፈጽሞ ከበረ፣ ገነነ። ወሬውም በዓለሙ ሁሉ ተሰማ። ብዙዎች ሰዎች ከሮማ፣ ከግብፅ፣ ከአስቄት ሲሃት ከሚባል ገዳም እየተነሱ ወደ እርሱ ይመጡ ነበር። ከሀገሩም ሁሉ በአንበሳ የሚቀመጡ እንደ ንስርም ክንፍ የተሰጣቸው የበቁ ሰዎች ወደ እርሱ ይመጡ ነበር። እግዚአብሔር ከእነርሱ በላይ ከፍ ከፍ አድርጎታልና እጅ መንሻውን እየሰጡ ከጎበኙት በኋላ የሚሹትን ነገር ሁሉ እርሱን ይጠይቁት ነበር። እርሱም የሚመጣውን እንዳለፈ የሚደረገውንም እንደተደረገ አድርጎ ይነግራቸው ነበር። እርሱም ከልጅነታቸው ጀምሮ እስከዚያች ቀን ድረስ የሰሩትን ሥራ ይነግራቸው ነበር። እነርሱም ዕውቀቱን እያደነቁ እግሩን እጁን ሲስሙት፣ እርሱም እንደነሱ እያንዳንዳቸውን ይስማቸው ነበር። እርሱም ብቃታቸውን አይቶ ሥራችሁ እንዲህ ሲሆን ለምን ወደ እኔ ትመጣላችሁ? አላቸው። እነርሱም በማናቸውም ሥራ እግዚአብሔርን በለመነው ጊዜ፣ እነርሱም በኢትዮጵያ የሚኖር እንደ ሙሴ ያለ ሐብተ ማርያም የሚባል ወዳጅ ያለና ሁሉን ስለሚነግራችሁ ዘወትር እርሱን ጠይቁ ብሎ ስላዘዘን የእግዚአብሔርን ቃል ሰምተን ወደ አንተ መጣን አሉት። እርሱም ከሩቅ መምጣታቸውን እያደነቀ ቅዱሳኑን በፍቅር በአንድነት ይሸኛቸው ነበር። አባታችን አቡነ ሐብተ ማርያምም ከዚህ ዓለም በሞት እስኪለይ ድረስ ከሩቅ እየመጡ ቅዱሳን ዘወትር ሲጎበኙት በእንዲህ አይነት ሥራ ኖረ። ዳግመኛም አብረውት የሚቀመጡ ሶስት ልጆች ነበሩት። አባ ሐብተ ማርያምም ልጆቹን ልጆቼ፣ እኔ ሳላያችሁ እንዳትበሉ እንዳትጠጡ አላቸው። ከስስቱ ብዛት የተነሳ ያደረበት ሰይጣን በመብል ምክንያት ይሁዳን እንዳታለለ እናንተንም እንዳያታልላችሁ እኔ ሳላያችሁ እንዳትበሉ ያላቸው ነፍጎ አይደለም፣ ከጠላት ወጥመድ ሊጠብቃቸው ነው እንጂ። እነርሱ ግን አባታችን አንተ እንዳዘዝከን እሺ አንበላም ካሉ በኋላ ከእርሱ እየተሰረቁ ይበሉ ነበር። አባታችን አቡነ ሐብተ ማርያምም አድሮበት ባለ በመንፈስ ቅዱስ እየተደበቁ ሲበሉ አውቆ፣ ተንኮሎ የበዛውን ከነሱ አንዱን ልጅ ከኔ ጋር መኖር አይገባህምና ከኔ ተለይተህ ሄደህ በወደድከው ተቀመጣለው። እርሱም ተባሮ የትም ከሄደ በኋላ አንዱ ተናዶ ከባህር ገብቶ ሞተ። ሶስተኛው ግን ዘመዶቹ አታለው ወደ ሀገራቸው ይዘው ሄዱ፣ ከነርሱም ጋር አኖሩት። አባታችን አቡነ ሐብተ ማርያምም ብቻውን ስለቀረ ስለዚህ ነገር እጅግ አዘነ። እንዲህም ባለ ስራ ሳለ ልጁን የቀሙትን ሰዎች ቸነፈር የሚባል ደው የያዛቸው። የአገሩ ሰዎች ግን እንደ ሀገራቸው ልማድ ከከተማው አርቀው ወደ በረሃ ቀሳ አወጧቸው። አቡነ ሐብተ ማርያምም ደዌያቸውን ሰምቶ ከቤታቸው አውጥተው ወደ በራቀሳ እንዳወጧቸው አውቆ አዘነ። ብታመም አልጠይቃችሁኝም የሚል የወንጌል ቃልን አስቦ ሊጠይቃቸው ወደ እነሱ ሄደ። ደርሶ የሰሩትን ኀጢአት ባናዘዛቸው ጊዜ እነርሱም የሰሩትን ኀጢአት አምነው ቢናዘዙለት ለበሽተኛ እንደሚገባ አድርጎ ንስሐን ሰጣቸው። እርሱም ስለነሱ እነሱ እየለመነ ወደ እግዚአብሔር ካመለከተ በኋላ ተመልሶ ወደ ማደሪያው ሄዶ ተቀመጠ። ጠይቆ ሲመለስ አጋንንቶች ተከተሉትና አቡነ ሐብተማርያምም በግልጥ አይቷቸው የቸነፈር ሰራተኞች እንደሆኑ ባወቀ ጊዜ ወደ እርሱ ቀርበው እንዳይዳስሱት በእግዚአብሔር ስም ካማላቸው በኋላ አሰናብቶ ወደ ቦታቸው መለሳቸው። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው። ልመናው ክብሩ በሁላችን በህዝበ ክርስቲያን ላይ ለዘላዓለሙ ሰፍኖ ይኑር፣ አሜን። በእውነት ልመናው ክብሩ ለዘላለም በእውነት ይደርብንና አባታችን አቡነ ሐብተ ማርያም በአንዲት በጸነሰች ሴት ያደረገው ተአምር ይህ ነው። የንጉስ ከተማ የሚሆን በአዲስ አበባ አንዲት የጸነሰች ሴት ነበረች። ጽንሷ በሆዷ ስለማይንቀሳቀስ ወደ ባለመድኃኒት ሄደች። ሐኪሙም አይቶ ጽንስሽ ኦፕራሲዮን ሆነች ካልወጣ አትድኝም አላት። ሐኪሙ ይህች ሴት ትሞታለች እንጂ አትድንም ብሎ ለዘመዶቿ ተናገረ። ዘመዶቿም ትሞታለች ብሎ ሲነግራቸው ሴቲቱ ካለችበት ተሰበሰቡ። እህቷ ግን መነኩሴ ነበረችና በገዳም ሳለች ይህን ሰምታ አባታችን አቡነ ሐብተ ማርያም፣ እህቴን ብታድንልኝ ወደ ክብረ በዓል ሄጄ ያደረግከውን ታምራት ሁሉ በገዳምህም በሌላም ቦታ ለሰው ሁሉ እናገራለሁ ብላ ተሳለች። ከዚህ በኋላ የአባታችን የአቡነ ሐብተ ማርያምን የመሬቱን አፈር በንጹ ልቦና ለእህቷ አጠጣቻት። ከዚህ በኋላ ያልሞተ ጤነኛ ወንድ ልጅን ኦፕራሲዮን ሳትሆን በሰላም ተገላገለች። ከተደረገውም ታምራት ሁሉ ይህ ይበልጣል። ከዚህም በኋላ አባታችን አቡነ ሐብተ ማርያም በሰው ዘንድ ሁሉ ተመሰገነ። ታምራቱ በአዲስ አበባ ከተማ ሁሉ ተረዳ፣ ታወቀ። በአገልጋዩ በአቡነ ሐብተ ማርያም አድሮ ታምራቱን የገለጠ እግዚአብሔር ክብር ምስጋና ይግባው። ልመናው ክብሩ ለዘላለም ይደርብን፣ አሚን። በእውነት ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አንድ አምላክ ለሚሆን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 በቅርብም በአካል በሩቅ እምበይ ያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ፍቅርተ ማርያምና ወለተ መስቀል፣ ወለተ ማርያም፣ ቦጋለ ወልደ ገብርኤል፣ ወለተ ሰንበት፣ ፍቅርተ ማርያም፣ ወለተ ኢየሱስ፣ ወለተ ኪዳን፣ ወለተ ሚካኤል፣ ወለተ ጽዮንና ወለተ ጻድቅ፣ አስራተ መድህን፣ ወለተ ማርያም፣ እህተ ማርያም፣ ወለተ ማርያም፣ ጸጋ ማርያም ወለተ ጻድቅ ወለተ ማርያም ወለተ ማርያም ፍሬ ሰንበት አጸደ ማርያም ወለተ ማርያም እህተ ሚካኤል ወለተ ማርያምና ኃይለ ኢየሱስ ወለተ ማርያም ወልደ መድህን ወለተ መድህን ወለተ ኪሮስ ወለተ ኪሮስ ወለተ ማርያም ወለተ ገብርኤል ወልደ ሥላሴ አጸደ ማርያም ብርሃነ መስቀል ወልደ መስቀል እህተ ሚካኤል ወልደ ገብርኤል አጸደ ማርያም ገብረ ማርያም ወለተ ማርያም ወርቅ አለማው ገብረ ጊዮርጊስ ወለተ ገብርኤል ወለተ ገብርኤል እህተ ማርያም ኃይለ ማርያም እህተ መላክ አክሊለ ገብርኤል እሴተ ማርያም አክሊለ ማርያም ሁለተ ኢየሱስ ወለተ ህይወት ሰሊና ወለተ ትንሣኤ ዮሐና ንግሥቲ አዜብ ገብረ ሥላሴ ወለተ መድህን ገብረ መድህን ወለተ ቂርቆስና እህተ ማርያም ወለተ ማርያም ወልደ ተስፋ ህይወት ወለተ አብራ ጽሆን ፍሬ ወይኒ ብርሃነ መስቀል ኤልሳቤት አስቴር ወለተ ተገነት ሳሙኤል ብርሃነ መስቀል ፍሬወይኒ ወለተ አርሴማ ወለተ ሳራ ሊዲያ ወልደ ኤርምያስ ወልደ ሩፋኤል ዲያቆን አሮን ወለተ ሳራ ወለተሳራ ወለተ ሳራ ወልደ ዘላለም ወልደ ልዑል ወልደ አሸናፊ ወልደ ቴድሮስ ወልደ አቤል ወልደ አቤል ወልደ ሳሙኤል ወልደ ብሩክ ወልደ በረከት ወልደ ሚካኤል ገብረ ስላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ስላሴ ፈቃደ ስላሴ ኃይለ ኢየሱስ ወለተ ስላሴ ኃይለ ማርያም ወለተ ስላሴ ሰብለ ማርያም ገብረ ስላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ስላሴ ፈቃደ ስላሴ ኃይለ ኢየሱስ ወለተ ስላሴ ሳህለ ማርያም ወለተ ስላሴ ሰብለ ማርያም ተክለ ስላሴ ገብረ ኢየሱስ ወለተ ማርያም ወለተ ሰንበትና ወለተ ጻድቅ ኢዛና ሰላማዊት ራይሻን ወለተ ኪዳን ሐብተ ማርያም ፍቅረ ሚካኤል ቶማስ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 እንዲሁም በአካል በስጋ የተለዩንን ኃይለ ሚካኤል፣ እጓለ ጽሆን፣ አጸደ ማርያም፣ ክንፈ ሚካኤል፣ ፍቅረ ማርያም፣ ሙሉ ማሞ፣ ወለተ ሥላሴ፣ ወለተ ጽሆን፣ ወልደ ሰማያት እግዚአብሔር ነፍሳቸውን ይማርልን በአጸደ ሕይወት በገነት በመንግሥተ ሰማይ እያሳርፍልን። እግዚአብሔር አምላካችን እስካሁኑ አሳጠብቆ ለዚያ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሆንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለም አሜን። አቡነ ዘበሰማያት